ዕልሏ ካል በረደላት አሁን ባናግራትም ምንም ትርጉም ስለማይሰጥ ትንሽ ተረጋግጠ ቤተሰብ አብዛኛውን ልጆች ከብሩኬ ይህን አንጠብቅም ነበረ፣ ይህን በማድረጉ በጣም ቅር ብሎናል፣ ብላቸዋል። አዎ ሁላችንም ቅር ብሎናል። በቃ ይሄ ደግሞ ፕራንክ ነው ካለ ፕራንክ ነው አለቀ ነገሩ። በጣም የሚያሳዝነው ነገር ትላንትና እንግዲህ ሀይሚን አይታቸዋል። ውሳኔዋ በጣም አደገኛ ውሳኔ ነበረ፣ አነጋገሯም ከባድ ነበረ። ቤተሰብ በጣም እንደተበሳጨችና ውስጧ እንደቆሰለ ነው ስትናገር የነበረው። እንግዲህ ብሩኬ ፕራንክ ነው እንደዚህ የሚያስቀይምሽ አልመሰለኝም፣ ፕራንክ ነው ብዬ ካልኩሽ በቃ ቃ ይቅርታ ብይሻለሁ ብሏል። እሷ ግን ያው ይቅርታውንም አሻፈረኝ ብላለች። አሻፈረኝ ስላችሁ ደግሞ ንዴት ስላለባት ውስጧ ችግር ስላለባት ነው እቺ ልጅ እምቢዬ ብላ ተናዳበት ጥላው የሄደችው ማለት ነው ከኔ ራቅ ብለዋለች እኔ እንጃ ለኔ ይሄ ከባድ ውሳኔ ነው አንዳንድ ሴቶች አይተው አይተው አይተው ነው ከዛ በኋላ መራቅ የሚፈልጉ ታቃላችሁ እኔ ሀይሚዬና ብሩኬ መቼም አይለያዩም መቼም አትተወውም እሱም አይተዋትም የፈለገ ነገር ይመጣ ግን እልህ ሲግባቡ እኔ በጣም ይደብረኛል እልህ ሁለቱም እልህኞች ናቸው አል በገር ታቃላችሁ አል በገር ነው የሚባባሉ ሁለቱም እኔ የሚገርማችሁ ነገር ማን ነው በጣም ሁሉም ብሩኬን ሀይሚ ለ በጣም የማይባቸው ነገር ከባዱ ነገር አልበገርነት አለ መሀላቸው ላይ። አንዱ ከአንዱ ይበልጣል። አንዱ መሸነፍ አይወዱም። ሁለቱም መሸነፍን ጭራሽ አይወዱትም። ግን ግዴታ ደግሞ ፍቅረኛ ሞች ወይም ጓደኛ ሞች ስትሆኑ አንዳችን መሸነፍ አለብን። እና ትላንትና አሁን ሃይሚ በምትናገርበት ሰዓት አዎ ሀይሚ ልክ አላት ተናዳ ስለነበረ ሀይሚ ልክ አላት መጨረሻ ላይ ብሩኬ መጮህ የለበትም ነበረ ጮክ ብሎ ነበር የተናገራት መጮህ የለበትም ነበረ እልህ በተያያዘ መንገድ አልነበረም መናገር የነበረበት ያው እሱም ተናዶ ነው ለምን እኔ ፕራንክ ስለሰራውሽ ያንቺ ካንቺ ፕራንክ ብሶ ነው ወይ ስንት ተጫውተሽብኛል አንቺ ብሏል ሀይሚ ሃይሚ ብትጫወትበት ም ያው መንገድ ላቁማን ብትጫወትበት እንጂ አልጋ ላጋድማ አይደለም ምትጫወተው። ይሄ ይሄ ነው ያናድራት እንጂ ሀይሚ እሱ መናገር ወይ እሱ ፕራንክ ጠልተው አይደለም። ለብሩኬ ደግሞ የምትናገሩት ሰዎች ደግሞ ጥሩ አይደለም። ሀይሚ ደስ እንደማለት ትናንትናም ነግሬያቸዋለሁ። እንግዲህ የቤተሰቦች ዬ አዳዲስ ነገር አለ ያልኳቸው ደግሞ ፍፄም መሀላቸው እንደሚገባ መቶ መቶ እርግጠኛ ነኝ። ለምን ትናንትና ለሊትስ እንደምንም ብዬ የፍፄን ስልክ አግኝቼው አናግሬዋለሁ እሞክራለሁ ብሏል። ሀይሚ ትንሽ እልህ ስላለባት የእልሁ አካል በረደላት አሁን ባናግራትም ምንም ትርጉም ስለማይሰጥ ትንሽ እንተረጋግተን ላናግራት እሞክራለሁ። እኔ መሀላቸው እገባለሁ ብሎኛል። ከፈለጋችሁ ደግሞ እንትኑን አስገባላችኋለሁ ከሱ ጋር ያወራሁትን ነገር። በጣም ብዙዎቻችሁ ፍፄ ጋ ደውሉ ስላላችሁ ፍፄ ገደቡ ነው። ፍፄ ማለት በጣም ምርጥ ልጅ፣ በጣም እግዚአብሔር ነው ምላችሁ፣ ክብር ያለው ልጅ። ማንኛውም ሰው ቢደውልለት ማንኛውም ሰው ቢደውልለት መንጠባረር እንደዚህ ነው ምናምን የለም አይታቸው እኔ ባለፈውም አቡን ወንድሙን አናግሬው እዚህ ጋር አምጥቼላችሁ ነበር። አናግሬው ሃይሚን ነብሩ ኬ ሲጣሉ አስታርቃቸው ብዬ ድምጹን ሁሉ አስገብቼላችሁ ችግር የለውም። ቢዩ ሰምታቸዋል። ከዚህ በፊትም ካንዴ ሁለቴ አድርጌዋለሁ ይህን ነገር ማን ነው። ፍፄንም እንደዛ ነው ደወርኩት። ይሄውላችሁ አንዳንድ ልጆች አታምኑንም፣ እኛ አናገርናችሁ ትላ አታምኑ። እኛ እኮ ጥቃቅን ዩቲዩበሮች እኮ እኛም ስንሰራላችሁ እኮ እነሱ ቪዲዮዎቻቸው እኮ ኦቨር የሚወጣው እግዚአብሔርም ነው ምላችሁ እኛ ካልሰራን እኮ እኛ ካልተቀባበልን እኮ ማንም እንትን የሚል የለም። ግን ለምን እኛ በጣም ስለምንቀባበል እኛ በጣም ስለምን እንትን ስለምንል ነው ይህ ነገር እንጂ እኛን ያናግሩናል። እኔ ማርያምን ነኝ እኔ ማንኛውም ሰው ጋር ስደውል ያነሱልኛል። እና እንደዛ ብሏል እንግዲህ። ቤተሰብ ያው ሃይሚ ትንሽ ትረጋጋ። ውሳኔው አከባድ ስለነበረ መረጋጋት ስላለባት ትረጋጋ ብሉኛል። አዎ መረጋጋት አለባት። ሃይሚዬ በጣም እንትን ነች ሆነ ትንሽ ያኔ ምን መሰላችሁ፣ በጣም ያው እኛ ሴቶች ስንዳደድ ችኩል ነን። ኃይለኛ ችኩልነት አለባት። ስለዚህ ችኩል ደግሞ መሆን የለብንም። እኔ ብሩኬ ላይ የምናድድበት ይሄ ነገር ነው። በጣም ችኩል ነው፣ የሆነ ነገር ላይ ችኩል ነው። ሁሉን ነገር በአንድ ደቂቃ ውስጥ ማጥፋት ወይም ማውደም ይፈልጋል። ይሄ ደግሞ ጥሩ አይደለም። ሀይሚም እንደዛ ነች። በቃ የሆነ ነገር ቶሎ ብለው በቃ በቃ አልፈልግም ወዲያው እንትን የሆነ ምን በራሳቸው የሚወስኑት ነገር አለ። ይሄ ፈጣን ውሳኔ በጣም መስዋዕትነት ያስከፍላል ቤተሰብ እግዚአብሔር ነው የምላችሁ። እኔ በጣም እንደዛ ነበርኩ። በጣም ውሳኔ አደገኛ ነበር። አንድ ነገር ካየሁኝ ለነገ አይደለም ወዲው ነው ወስነው። ይሄ ደግሞ ውሳኔ በጣም ብዙ ዋጋ አስከፍሎኛል ቤተሰብ እውነቴን ነው የምናገረው። ውሳኔ በጣም ጥሩ አይደለም እና ሀይሜ አልፈልግም፣ ከዚህ በኋላ ጠግቤ ራቅ፣ ምናምን ከእሷ ጋር መሆን ካለብህ ከእሷ ጋር ምናምን ምናምን ብለዋለች። ያው ይሄን ይሄን ባትናገር ይመረጣል። ያው ብሮኬ ይወዳታል። ብሩኬ ከውስጡ ነው የሚወዳት የሚያፈቅራት ያው እነሱ ነገ ስለሚታረቁ ሁለቱን እልህ ወይም ቂም የሚያያዝ ነገር መነጋገር የለባቸውም ነው የምለው። እግዚአብሔር ይ እንደ በቃ አብረውና ዛሬ በደንብ አድርጎ በሰላም እንዲመጡ ፍፄ መሀላቸው ገብቶ እንደሚያስታርቅ እርግጠኛ ነኝ። ፍፄ ወንድማችን፣ አሁንም ይህን ቪዲዮን ካየኸው እባክህን ሀይሚና ብሩኬን አስታርቃቸው። ይሄ ነገር ካሁን በኋላ እንደማይደገም ነግረ ለሀይሚም አስረድተ ታስታርቃቸው በጨረቃ ፋሚሊ ስም እጠይቀሃለሁ ማለት ነው ፍፄ እና ውዶቼ። እኔ እንጃ ብቻ እግዚአብሔር ይ በሰላም እንታርቀው ነው ማየት የምፈልገው። እነሱ የእነሱን ደግሞ መለያየት የሚፈልጉ በጣም ብዙ ብዙ ሰዎች አሉ። እነሱ እንዲህ ሲጣሉ መሀላቸው ላይ በጣም ገብተው ብዙ ብዙ ወሬ እያወሩ እነሱን ለማለያየት የሚፈልጉ ሰዎች ስላሉ ይሄን ነገር ደግሞ ረግጠ ፍፄ ያስታርቃቸው ደስ ይለኛል ማለት ነው። ምቀኛ ብዙ አላቸው፣ ለዛ ነው ምቀኛ አብሶ ሴት ምቀኛ ናላቸው። ሀይሚን የሚጠሏት አብዛኛውን ብዙ ሴቶች አሉ። ብሩኬን ብቻ ስለ ያዘችባቸው ሀይሚ የሚጠሉ ብዙ ሴቶች ስላሉ እንደው ሀይሚ ይህን ነገር አረጋግተች አስበሽበት እልህኛነሽ እናውቃለን። አስበሽበት ብትታረቁ ጥሩ ይመስለኛል ማለት ነው ቤተሰቦች ዬ እኔ እንጃ። ትላንትና ማርያም በጣም ነው በቃ ውስጤን እንትን ሲል የነበረው እንግዲህ ፍፄን አደራ ብለን እንግዲህ ከፍፄ ጋር እርግጠኛ ነኝ አብሮ እንደሚመጡ ማለት ነው። በተረፈ ቤተሰብዬ፣ ወዳችኋለሁ፣ አከብራችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ ቻው ቻው።